ከፍታዛ የምትለጠፈው ጋር ከእሷ ጋር የሆኒ ቶሮንቶ አክባሬ አክባሬ አንድ ቀን ክፉ ተናግሮ የማያቅሰው ነው። በሰው ተደርቤ ነው የሰደብኩትኝ የተናገርኩትኝ በማያገባኝ ብዙዎቹ ማለት ነው። ስለዛ ከበሰው የሰደብኳቸው የተጣላችሁ ካላችሁ እኔን ሰት ለኩኝ፣ ሁላችሁንም ይቅርታ ጠይቃለሁ፣ አወራለሁ፣ አለቀ። ከዛ በተረፈ ከማንም ሰው ጋር ለሰው ብዬ አልጣላም። ቁጭ እንደ ማንኛውም ሰው በቤቴ ሰው አላሰድብም በቤቴ ሰው አላሰድብም። የማውቃቸውም ወዳቸው እህቶቼ ምናምን አይሰደቡም። ከዛ በተረፈ ግን ሰው ልተሳደበው እራሳቸው ወጥተው ይመልሱ። ሁሉም አፋለሁ። ለምን እኔ ሁሌ ተሳዳቢ ለምን ባለጌ ሁሌ ክፍታፍ እባላለሁ? አልሰማ አለ ማንም። ይህን ደግሞ ስል ማን ተሳደቤልኝ አለሽ ናም እንደምትሉ አውቃለሁ። ማንም ተሳደቤልኝ ብሎኝ አይደለም። ማንም አላለኝም። ግን የሰው ላይ ሲጠቃ ወይም ጓደኛ ላይ እንደዚህ ነው መቆም። ለምን ዝም እላለሁ እያየሁ ሰው ቡሊ ሲደረግ ብዬ ስለማስብ ነው አይመለከተኝም ከዚህ በኋላ ማንም ሰው ለምን አይሆን እና ትናንትና ቤታችሁን ከፍታችሁ እንትን አየሁ ዳብን ሲሰድባ ለምን ነው ከቻልኩኝ አስማማለሁ ከቻልኩኝ ተው እንደዚህ አታድርግ ሴት እህት ናት እላለሁ ከዛ በተረፈ ግን ለማንም ላለመቆም በአባቴ ነው ቃል የገባሁት አለቀ አራት ነጥብ እንዴ ሁሌ እኔ ነኝ ተሳዳቢ እኔ ሰጭ ሁሌን ያውነት መቼነት አረብ እንደዛ አፉን የሚከፍተው አረብ በጣም እሷ ምንም አይመስላትም። ዲቦራ ግን በጣም ይፈታተናታል ምናምና ለምን እንደዚህ ያደርጋል? ምን አይነት ሰው ነው? ምናምን እያየው ስለሆነ ለምን ያሰቃያል? እናም ብዬ ስላል ቅናተኛ፣ ቀናሻ፣ እንደሷ የሚወድሽ ወንዳጣሽ፣ በመሀላቸው ልገቢ ነው ቀናሽ ምናምን እያሉ አሉ እንዴ። እኔ እንደዛ እየተሰደባት እያሰቃያት ነው በማለት ነው ያልኩትኝ። ገብታችሁ ነው። ኖ በቤቴ ዲቦራን አላሰደባትም። ከጀርቦ አላማም። እንደዚህ አይነት ሰው አይደለሁም። ከጀርቦ አላማም። እሷን ፊት ለፊት በቤቱ አታሰደበኝም፣ ከጀርባ አያታማም። ያ ነው ጓደኝነት። አለቀ። አልቆመችልሽም ቆማልሻለች፣ ቆመልሻል ተስ እያላችሁን የምትሉ ነው። ቆሜማ እኮ ሰደባችሁኝ። ለሰውስ ቆምማ እኮ አሽቃባጭ አላችሁኝ። አልፈልግም። ከዚህ በኋላ ሁልጊዜ በኔ ነው ገብታችሁ። እንትም ልት አይታዘቡም ራሳችሁን። ልክ እኮ ይሄ የአማራው ነገር እኮ መጣብኝ ታውቃላችሁ። ልክ ያማ ያማራው አለ አይደለ? ልክ አማራ አማራ ብላችሁ ስትጮሁ ምናምን፣ ልክ አማራ አማራ ስትሉ አማራ ልታባይ ነው፣ ህዝቡን በታተሽ በጎጥ ካፈልሽና ከዛ ኦኬ ደግሞ ብላችሁም የራሳችሁን ህይወት ደግሞ ስትኖሩ ሰውን ሰበሰበችብን በአማራ ህዝብ ሸቅላ ወጣች። ፍላጎታቸውን እንኳን የሁሉም ፍላጎት ልታሟሉ አትችሉ። ስለዚ፣ እኔ ከማንም ጋር ከመጣወቀት ጨውታለሁ፣ ስቃለሁ። ሰው ካለካኝ አለቃም ከደረሰብኝ እስከ ልቋ አስታጥቀዋለሁ። ሰው ካለካኝ ለማንም አልደርስም፣ ከማንም አልጣላም። ለማንም አሁን ዛሬ እንትና ሰድቧታል፣ አይደለም ቤቤ ዲቦራን ሰድቧታል። ቤቤን አናግረዋለሁ የተናገረው ነገር ትክክል አይደለም፣ አግባብ ነው። በውስጥ ገብቼ ከተስማሙ ይስማማሉ፣ ከተስማሙ ተው ብዬ አናግራለሁ። ከዛ በላይ ሌላ የማደርገው ነገር የለም። በውስጥ ገብታችሁ የምታወሯትን ስለማቅ ለምን አቆምም? ምናትነ አናታችሁ ላይ እንደ ቆመባችሁ፣ ይሄ የቀጠሩኝ ያደረጉት ቆም ማምላክ ቀጥሮ ነው የሚመስሉት። ለእንትናት ቆሙ፣ ለእንትናት ቆማል። እና ኤኒዌይስ አይ፣ እውነት ጋይስ እናንተ እኮ ስለማትሰሙ ነው በውስጥ የሚባባሉትን እና ላይክ በውስጥ የሚጽፉትን ማምላክን ይህን ያህል። እኔ እኮ አንድ ተራ ግለሰብ ነኝ። ይህን ያህል ለእኔ የሁላ ሴራ፣ የሁላ ደባ እንዲህ ምን ነው እኔ ምንም አላብድም አልናደድም። ላይክ እዚህ ቲክቶክ ላይ ብስጭት ብስጭት ትላለው ካለፈው በኋላ ይስ ኦኬ። እግዚአብሔር ሁሉንም ያውቃል። ግን ይህ ሴራቸው ምናምን ስታዩት ወደ በስመ አብ ጨካኝ ናቸው። ግን ጨካኝ ናቸው። ክርስቶስን በጣም ክፉ ሰው ናቸው። በጣም የሚሄዱበት ርቀት እና ክፋታቸው ደግሞ ይሄ ሞዳቸው፣ ልጆች አላቸው ሞዳችሁ፣ ማከብራቸው የምታከብሩ የምትወደኝ ከሆነ ተታረቅ እያላችሁ ፎቶ እያቀናበራችሁ ባት ፖስቶ መልካም ነው በማምላክ በቃ በውስጥ ገብቼ በክብር የነገርኳችሁ አላችሁ። ተታረቂ እኔ እኮ ዝም የምለው በደሌ ሳይገባኝ ወይ ምናምን አይደለም የሆነ ቁስል ሳይኖርብኝ አለም። ግን ነገሮች ሁሉ ይለፍ ይብረድ፣ በቃ አልፏል ብዬ ነው። ስለዚህ የፎቶ እያቀናበራችሁ ከንትና ጋር ተታረቂ ከንትና ጋር ተታረቀል ነው መታረቅ። አልቤ የምታረቀው ወይ እናንተ ስላቀናበራችሁ አይደለም። በቃ ዘግቻለሁ። ይሄ ቲክቶክ የሁላችንም ነው። ሁሉም ሰው ማንም የበላይ የለም፣ ማንም የበታች የለም። የሰው ልጅ ባለው ታለንት ይቀጥላል። እኔ መቀጥላለሁ። ሁለት የተለያየ ዓለም ሰዎች ጋር መልሳችሁ ይታረቁ ይስማሙ አትበሉ። ወይ አጀንዳ ፈልጋችሁ፣ ወይ ቲክቶካችሁ ካልተመታባችሁ በስተቀር ወይ ወሬ ፍለጋ ነው። እኔ በአባቴ ምዬ የዘጋሁት ጉዳይ ነው። አስር ጊዜ የቆሰቆሳችሁ አታንሱ፣ ተውኝ። በቃ እኔም በራሴ ሙድ ልበል፣ እነሱም በራሳቸው ሙድ ፈታ ይበሉ። መሀላችን ላይ ሁለት የተለያየ ዓለም ሰዎች ብላችሁ አስቡት። ማርያምን ጋይ ስቅይት ነው ያደረጉኝ። ሜንሽን ደግሞ በዛ ተታረጉ። እናንተ የሆነ ነገር ቢደርስባችሁ ማታደርጉትን ሰው ላይ አታርጉ። በቃ እንደውም እናንተ ናችሁ ሰዎች እንዲጣሉ መቆሰቁሱትኝ። ተታረቁ ተታረቁ፣ አስር ጊዜ ያን ወሬ እየደጋገማችሁ እየደጋገማችሁ አታውሩ። በቃ ተዘግቷል ተዘግቷል አጀንዳው የተዘጋ አጀንዳ አይሻዩት የተዘጋ አጀንዳ አትቆስቁሱ በቃ እነሱን በሙዳቸው ፈታ ይበሉ እኔን በሙዲ ሰው ሲደርስብኝ መመለስ ባለብኝ መልኩ አመልሳለሁ